በሚስት ላይ ሴት ደርበ ትዳር ላይ ስስማግት ተበለው እንደፈለግ ስትሆን የሚያስደስታቸው ሰዎች አሉ። ለነሱ ሰዎች ልክ እንደነሱ ባለጌና ዝሙተኞች ስድ ስዳደግ ልቅ የሆኑ ሰዎች አሉ፣ ደጋፊዎቻቸው ማለት ነው። እና ቀጥሎ ትናንትና ራሱ እንደዚህ ሲላላጡ ሲዝረከረኩ፣ ራሱ እዛ ሰፈር የተቃጠለ ነገር ይሸተኛል፣ እየሸተተኝ ነው እያሉ ነበረ። ያ ማለት ስድና ልቅ የሆኑ ሰዎች አሉ፣ እና እንደነሱ ባለጌዎች ስላሉ ለነሱ ነው ቪዲዮ እየሰሩ ያሉት ማለት ነው። አዎ ብዙዎቻቸው ሃይማኖታቸው ጎብዘው ጠንክረው ክርክር ውስጥ ናቸው። ለምን ዝሙት ለምን ዝሙት አስተምራላችሁ፣ በእግዚአብሔር ዘንድ እየተጠላ ነው ብለው የሚማገቷ አለው አንዳንዶቻቸው ደግሞ እንግዲህ እዛ ሰፈር የሚሸተኝ ነገር አለ ይላሉ ማለት ነው እና በዝሙት የሚቃጥልም የለም የሚሸትም ነገር የለም ገባችሁ አይደለ ይሄ አሳዳጊዎቻችሁ ያመለክታል ምን አይነት ቤተሰብ እንዳሳደጋችሁ ማለት ነው መገመት አያቅትም አስረግጬ ነው የምነግራችሁ የምሬ ነው የምላችሁ ሀት ላይ ከምታደርጓቸው ራሱ ማታ ደግሞ ጭራሽ አብረሀም አንተ ባለጌ ማለት ነው አስረግጬ ልንገርህና ጭራሽ ዝሙት ዝሙት እንዴ አንተ የተላላጥከው አነሳህና ጭራሽ ከዚች ሴትዮ ጋር ገና ሙቅ ቤት ምናምን እንደዚህ ምንድነው እናንተ እሳት ላይ መግባት ጀመርክ? አንተ ዝርክርክ እንደው አንተ ድፍት ያደርገህ አባት አምላክ። ሰድቤ አላቅም ነበረ። ልጅህ አርፈህ አታሳድግም? እናንተ የምትወዱት ሰው ነው የምትሰድቡት። የምሬ ነው የምላችሁ። እኔ ሰው እምጠላው ከሆነ ልሰድበ አልችልም። ሰላም አለይኩም ወራሕመቱላሁ በረካቱ ድና። የተከበራቸው የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ለባት ያው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። ወይዘሬት የሜዳ አህያ ውሽማው ውሹማው እንግዲህ አው በቃ አብርሃም ይቅርታ ያደርግልኝና ማለት ነው። ማታ እንግዲህ ሲላላጡ ነበሩ። እራት ግብዣም ነበረ። አለባበስ ትጠላላችሁ። ሲቀጥል ደግሞ ሲላላጡ ነበረ። አምሮባታል ልጅቷ፣ እድሜዋ ረጅም ነው ገለመኔ ሲል ሲያሽቃብጥ ነበረ። አንተ ልጅ ግን ትዳርህ ማን ነው የሚመራለ? እባክህ ልጅህ የሚያፍርበትን ቪዲዮ አትስራ ስትባል ጭራሽ ይባስ ብለህ ሊያመጡ ነው። ምን አገባቸው በእኔ ህይወት ብለህ ነው ቪዲዮ የምትሰራው? ወይስ እነዚህ ዝሙት ደጋፊዎች ከዝሙተኛ ማህበረሰብ የመጡ ተመልካቾች አሉ፣ አንዳንዶቻቸው ማለት ነው። ስለዚህ እነሱ ስለ እንደሚደግፉ እነሱ ስለሚያሽቃብጡል የእሷም ደጋፊ ያንተም አሉ፣ አንዳንድ ናቸው ያሉት። ያንተ ራሱ ትክክለኛ ደጋፊዎች ጠልተ በኋላ በአሁኑ ሰዓት የጠሉ ምንድን ነው? ስራ ስለሚያስጠላ። የምሬ ነው ምላችሁ። ቡታጀራ ውስጥ ራሱ ሁሉም ጠልተዋል። ይሄ ደግሞ ታቃለ። የጠሉ ደግሞ ለምንድነው? ስራ ስለሚያስጠላ፣ የምታደርገው ድርጊት በሙሉ አሳፋሪ ስለሆነ ነጌ ልጅህና ቤተሰቦች አላፈሩብህን መሰለኝ። ልጅህ የሚሸማቀቅበትና ልጅህን የሚያፍርበትን ቪዲዮ ስለምትሰራ ማለት ነው ነው ለምን ለምን የተንቢ ለምንድን ነው የጠላችህ? አብረሀም ልጠይቅህና ለምንድን ነው እንድታቀርበ እራሱ አትፈልግም እኮ። የፈለገ ነገር ቢፈጠር እራሱ እኮ አትገናኙም እኮ። የፈለገ ነገር ማለት ነው ባለፈው እኮ ሩታ ጋር ሄዳለች እንትና ማለት ነው የትቤ፣ ነገር ግን ቪዲዮ አልተቀረጸ ምን አልተባለ። ሩታን አይታ ስጦታ ሰታ ወጣች ከቤቱ ማለት ነው። ልንገራቸውና አያቸው አይደለም ሌላ እኮ ደህና ሰው ቢሆን ያጎተዋ ልጅ ነው እሱ። እዛ ጋር ሆኖ ሌላም ነገር ሊያወሩ ይችሉ ነበረ። ተቀራርቦ ቪዲዮ እንኳን ለመቅረጽ ይገደዱ ነበር። ቪዲዮ እንኳን ይቀርጹ ነበረ። ግን በስራ ስለጠላቸው አየህ አይደለ። ሁሉ ነገር ለምጠላሹ የደንቢ ለምትጠይዋለች ስራው ስለሚያስጠላት እኔ ከዚህ በፊት ራሱ ስለማታቀርበው ስለሱ ስለምታወራ በጣም እናደድባት ነበረ። የምሬ ነው የምላችሁ። እኔ አሁንም ማንም ዲናካ አልፈልግም። ነገር ግን ስራው ያስጠላል። በአሁኑ ሰዓት ስራው ያስጠላል። ገባቸው አደለ ያስጠላል። አንድ ባለ ትዳር ተቆጥቦ ይኖራል። አንድ ባለ ትዳር ልጁ ያሳድጋለ እንጂ እንደዚህ ከሜዳ ሀያ ጋር እንደዚህ ከገማች ግም ከሆነች ከብጣሻም ሴትዮ ጋር እንደዚህ አይጉላላም ነበረ። ገባቸው አደለ። ሲቀጥል ደግሞ እኛ ከተዋደድን ምናምን ብላ ዘፈንም ዘፍናለታለች። እኔ ጥዋት ነው ያየውኝ እንጂ እኔ እነሱም መከታደ ደግሞ አቁም ያለው ማለት ቲክቶክ ሰፈርን፣ ግን ኮሜንታተሮች ደግሞ ያሽቃብጣሉ። ዝሙት ትደግፋላቸው እንዴ ዝሙት እንዴ ነች እናንተ፣ ሴቶች አይደላችሁም? አታፍሩም እንዴ? ማፈሪያ ቤተሰብ የላችሁም እንዴ? ንግሥት ለምትወልዱት ልጅ አታስቦም እንዴ? ትንሽ የምትወልጂውን ልጅ ምን አይነት እንትን እንዲመርልሽ ነው? ለነገር እኮ እናንተም ደሷ የሜዳ አህያ ስለሆናችሁ ነው የምትደግፏት። ልንገራችሁና አብርሃምም የሚያደርገውን ነገር ይሄ ድርጊት ጥሩ ነው? አብርሃምን ሄድበት ጎበዝ፣ የሚቃጠል ነገር እየሸተተኝ ነው የምትሉ ሰዎች፣ ራሱ የፈለገ ድራማ እንኳን ቢሆን ማለት ነው ዝሙት ነው። እየተማርሽ ነው ያለች። ለአንቺ እኮ እውነት መስሎሽ እዚህ ጋር ሄድበት፣ ሄድበት የኔ ጨዋ የኔ ገለመኔ ትያለሽ። እየተቃጠለ ነገር ይሸተኛል ትያለሽ። ነገር ግን አንቺ ሴተኛ አዳሪና ዝርክርክ የሜዳ አህያ ስለሆንሽ ነው የምትደግፊያት። ዝርክርክና ሴተኛ አዳሪ የሜዳ አህያ ስለሆናችሁ ነው አብርሃም የምትደግፉት አሁን ላይ በሚያደርገው ስራ እኔ አብርሃምን ስራው አንዳንድ ስራው ደስ ይለኛል። የሰው ልጅ በማንነቱ እኔ ልጠላው አልችልም፣ ግን ስራው አስጠልቶኝ ነው የምሰድበው ማለት ነው። ስራው በጣም ያስጠላል፣ ቤተሰብን ያሳፍራል። ሲቀጥል ቤተሰብ ለነገሩ እስካሁን ድረስ ያፍሩበት ነበረ፣ ግን አላፈሩብህ መሰለኝ፣ ያው እያደረግከው ነው ምንም አላልሆም። ኤፍሬም በቃ ትክክለኛ ንግግር እየተናገረ የነበረው ኤፍሬም እንጂ ማንም አይደለም። የምሬን ልበላችሁ እናንተ ለፈጣሪያችሁ ትንሽ እንኳን አታስቡም እንዴ? ማለት ትንሽ እንኳን አትፈሩም እንዴ መሀየሞች? ፈጣሪያችሁ አትፈሩም እንዴ? እዚ ጋር ልጅ አራስ ልጅ ሁለት ወር ያልሞላው ልጅ አጋድመህ ማለት ነው የሚያጋድም ነገር ያጋድመህና ምን ትሰራለች? ከሴት ጋር ምን ያላልጥሃል? አልታረቃለች ብገፋችሁ ተነፋረቀችበት። እንደዚህ ያለችበት የሚያነፋርቅ በሽታ ያነፋርቃችሁ። አልተነፋረቀችም። ሲቀጥል ደግሞ ከሌላ ሴት ጋር እየተግማማ እዚህ ጋር መቶ አራስ ልጅ ይዛ ቁጭ ብላ ያለች ሴት ልትለከፍ አትፈልግም። ሊነጅሳት ሊያቆሻሻት ተገቢ አይደለም። አንቺን ብትሆን የምታደርግም ነገር ነው የሚገባቸው አይደለም፣ የምታደርጉት ነገር ነው ማለት ነው። አብርሃም አሁን ላይ እኔ ጤነኛ ይሁን ታሞ ይሁን ይዛው ይሁን አሳስራው ይሁን ማለት አሳስራው ስላችሁ በሆነ ነገርማ ነክተዋለች እንጂ በጤናው አይደለም። እንደዚህ የሚያደርገው አንተ ወስላታ ማለት ነው። ደህና አባት አለ፣ ደህና እናት አለች። እናተ እንኳን እንደ አባት ድራማ አልሰራችም አመዳም። ደህና እናት አለችው ስንትና መከራ ስቃ አይታ ያሳደገችው። አንተም እኮ ለልጅህ አባትህ መስዋዕትነት እንደከፈለልህ ማለት ነው እናትህ መስዋዕትነት እንደከፈለችልህ አንተም ለልጅህ መክፈል ነበረብህ። ነገር ግን አንተ እዚ ጋ ከማን ሜዳ እያጋ ትጉላላለ ትግማም አለ። በትዳርህ ላይ እኮ ከመማገጥ ምንም የሚተናንስ ነገር ይሄ እኮ ማገጣችሁ እኮ። አሁን ከዚህ በፊት ራሱ አልተኛችሁም አልተጋደማችሁም ምንም አላደረጋችሁም ቢባል አሁን ማን ያምናል? ማንም አያምንም። ንግግራችሁ፣ ድርጊታችሁ፣ ስትላላ ስትመጡ ስትላላስ ሁሉ ነገራችሁ ባለጌ ብልግናቸው እስከ ጥግ ድረስ ነው የምታሳዩ። ደግሞ የምትደግፏቸው ደግሞ ማለት ቤቴ እንዳመጡ አፈር ብሎ አፈር ያስበላችሁ እነሱ ነው የምትደግፉ። እኔ ይሄ ልጅ ታሟድ ገባቸው የሚያደርገው ነገር ሁሉ ቆሻሻ። እንዲሁ አሁን ምነካው ይባላል። ከዚህ በፊት የማያደርገው ስራ የሚሰራው ለነገር። እሷ ሳለች አደል ቤተሰብ ፈቶ የለቀቃት አንቺ ሴተኛ አዳሪ አስጠሊታ። እውነዴ ነው ምለሽ በጣም ነው የምታስጠይ። ምንም አታመጡ፣ ምንም አባታችሁ አታመጡ፣ ቆሻሾች ባለጌ ሁላ ለማንኛውም ቻናላቸውን ወርዷል በአሁኑ ላይ። እንኳንም ወረደ። ገና ይዘቅጣል። ትወርዳላችሁ፣ ትረክሳላችሁ። ገና ገና ትረክሳላችሁ። ታያላችሁን ካረከሳችሁ እናንተ ቆሻሾች። ምክንያቱም የትኛውም ማህበረሰብ ዝሙትን መማር አይፈልግም። የእናንተ ቢጤ ያሉ አንዳንዶቻቸው ስደሆኑ ስደ ያደጎች አሉ፣ እነሱ ይማራሉ። ለእነሱ ያው ይምጡ ቤታችሁ። ከመቶ አስር ፐርሰንት አይሆኑም ባለጌዎች የምር ሲቀጥል ደግሞ የሩታ ፎቶ የድሮ ፎቶ እያመጣችሁ ኮሜንት ስር እንደዚህ ስትሪንሻት እያደረጋችሁ እየተነፋርቀ የነበረው ማን ነው? እንደው የማይገናኝ ነገር ስታገናኙ ትንሽ አታፍረው እና ማፈሪያ፣ እንደው ሴቶች ሆናችሁ ራሱ ደግሞ ፎቶዋ ራሱ ተጠቅማችሁ፣ እዛ ሰፈር የተቃጠለ ነገር ይሸተኛል ወይ? ለካ አዳሜ አንገቱ ደፍቶ ሽንት ቤት ያጥባል የሚባለው ለካ አላችሁ አንዳንዶቻችሁ። እኔ አለካዋችሁ ሌሎቻችሁ ኮሜንታተሮች አሉ። የሚያሽቃብጥ ቆሻሻ ነገር ደግፈው የሚኮሚቱ ነበር ያየውኝ ማለት ነው። ቤተሰብ ይቅርታ፣ እኔ ማንንም መንገድ አልፈልግም። እውነት የትኛውም የአረብ ሀገር ሴት ጠንካራና ጎበዝ ናት። አንዳንዶቻቸው ደግሞ አሉ ጃዛ ቤት ተዘፍዝፈው ኮሜንት ላይ የሚያጨበጭቡ በራሳቸው ካርድ ሞልተው በዛ ላይ ደግሞ ዝሙት የሚደግፉ ማለት ነው። አንዳንዶቻቸው ደግሞ ሃይማኖታቸው ላይ ጠንካራ ጎብዘው ማለት ነው ቴሌግራም ላይ ገብተው እኔ ክርስቲያኖቹም አይቻለሁ ሙስሊሞቹም አይቻለሁ። ጎበዝ በቃ ጠንካራ ሊብ ላይ ገብተው ቴሌግራም ላይ ይማራሉ ቁራን ይቀራሉ። እነዛዎቹም ክርስቲያኖቹም ደግሞ እንትን ሲሉ አይቻለው ኧረ ምንድን ነው ቄስ ነው አይደል ገብቶ የሚያስተምራችሁ ትልልቅ ሰዎች ማለት ነው እና እንደዛ አይቻለው ማለት ነው በብዙ ሰው የሆነች ጓደኛ የነበረች ትገባ ነበረ እኔ ስገባ ተራ በተራ ነበረ የምንገባው እኔ ገብቼ ቀርቼ ካወጣው በኋላ እሷ ደግሞ የራሷን ሃይማኖት ላይ ገብታ ተንደደል ነበራ ገባቸው አይደለ አሁን እዚህ እናንተ ድፍት ያደርጋችሁ የአባት አምላክ ሌላ ምን እላለሁ ተሳደብኩኝ እኮ ዛሬ ለማንኛውም ውድ ቤተሰቦች ሰላም ሁኑ